ሰላም ጤና ይስጥልን፣ የአሻም ተከታታዮች እንደምናላችሁ። ለዛሬ ለተሰኙ ጥቅምት 3 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አምረሰ ጉዳዮቹን በማስተዋወቅ እንጀምራለን። አስራ ስምንተኛው ብሔራዊ የሰንደቅ ዓላማ ቀን በዛሬው ዕለት መከበር ጀመረ። በኢትዮጵያ ገንዘብ ሚኒስትር አሕመድ ሺዴ የሚመራው ከፍተኛ የልኡካን ቡድን አሜሪካ ዋሽንግተን ዲሲ ገባ። የአዳብና በከስቴኔ ባህላዊ ጨዋታዎች የመጥፋት አደጋ ተጋርጦባቸው እንደቆየ ተመላከተ። አስራ ስምንተኛው ብሔራዊ ሰንደቅ ዓላማ ቀን በዛሬው ዕለት መከበር ጀመረ። ብሔራዊ የሰንደቅ ዓላማ ቀን በተለያዩ መስሪያ ቤቶች እየተከበረ ይገኛል። የተለያዩ የመንግስት ተቋማትም የእንኳን አድረሳቸው መልእክት እያስተላለፉም ይገኛሉ። የመንግስት ኮሚኒኬሽን አገልግሎት እየተከበረ የሚገኘውን ብሔራዊ የሰንደቅ ዓላማ ቀንን በማስመልከት ባወጣው መግለጫ ስኬቶቻችን የሰንደቃችን ከፍታ የሚጨምሩ ናቸው ብሏል። ኢትዮጵያ ባለፉት ጥቂት የለውጥ ዓመታት ምርታዊ ስኬቶችን እያስመዘገበች የሚመጥናትን ከፍታ እየያዘች መገኘቷንም በመግለጫው አመላክቷል። የአባይን የቁጭ ትርክት ወደ ዴል እና አሸናፊነት ብስራት መቀየሩንም ገልጿል። ተጨማሪ የኃይል ምንጮችን ከውሃ እስከ እንፋሎት፣ ከፀሐይ ብርሃን እስከ ኒውክሌየር ኃይልና ንፋስ በመገንባት ላይ መሆኗንም አስታውቀዋል። ኢትዮጵያን የዓለም የነፃነት ቀንዲል አድርገው ማስረክበውናል። ዛሬም እንደ ትናንቱ የኢትዮጵያውያን ሉዓላዊነት በደምና በአጥንት ለማስከበር የቆረጡ ጀግኖች አሉን። የሰንደቅ ዓላማ ቀንን የምናከብረው በሁሉም ግንባር በሁሉም አውደ ስለ ኢትዮጵያ ዋጋ የሚከፍሉ ጀግኖቻችን በማመስገን ሰንደቃችንንም በክብር ከፍ አድርገን በማውለብለብ ለላቀ ከፍታው እንደምንተጋ ቃል በመግባት ነው ሲልም አገልግሎቱ ገልጿል። በኢትዮጵያ ገንዘብ ሚኒስትር አህመድ ሺዴ የሚመራው ከፍተኛ የልዑካን ቡድን አሜሪካ ዋሽንግተን ዲሲ ገባ። በኢትዮጵያ ገንዘብ ሚኒስቴር ሚኒስትር አህመድ ሺዴ የሚመራው ከፍተኛ የልዑካን ቡድን አሜሪካ ዋሽንግተን ዲሲ የገባው እንደ አውሮፓውያን አቆጣጠር ከኦክቶበር 13 ቀን 2025 ጀምሮ ለተከታታይ ቀናት ለሚካሄደው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ዓመታዊ ስብሰባ ላይ ለመሳተፍ ነው። ከሁለቱ ዓለም አቀፍ ተቋማት በተጨማሪም ከበርካታ የባለብዙ ወገን ድርጅቶችና ተቋማት ጋር ተከታታይ ውይይቶች እንደሚደረጉም እንደሚጠበቅ አሻም ከውጭ ጉዳይ ሚኒስቴር የተመለከተችው መረጃ ይጠቁማል። የኢትዮጵያ ብሔራዊ ባንክ ገዢ ተካለኝ የሚገኙበታል። የልዑካን ቡድኑ አባላት እንደ አውሮፓውያን አቆጣጠር ኦክቶበር 12 ቀን 2025 በአሜሪካ የፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱአለም እንዲሁም የኤምባሲው ዲፕሎማቶች በተገኙበት ስለ ስብሰባው ዓላማና ሉካን ቡድኑ በቆይታቸው ወቅት ከኤምባሲው ጋር ስለሚያከናውኗቸው ቅንጅታዊ ተግባራት ላይ ገለጻ ነውይት መካሄዱም ተመላክተዋል። የአዳብና በካስተኔ ባህላዊ ጨዋታዎች የመጥፋት አደጋ ተጋርጦባቸው እንደቆየ ተመላከተ። የአዳብና በካስተኔ ዓለም አቀፍ ወጣቶች ማህበርና አክራሚ በጎ አድራጎት የሴቶች ከ ከምስራቅ ጉራጌ ዞን ባህልና ቱሪዝም ከሶዶ ወረዳ ከደቡብ ሶዶና ከቡሂ ከተማ ባህልና ቱሪዝም ጽፈት ቤቶች ጋር በመተባበር በከስታን ቤተ ጉራጌ የሚታወቀው የወጣቶች ጨዋታና መተጫጨት ስነ ስርዓት የሆነው የአዳብና ባህል ለመጀመሪያ ጊዜ በአዲስ አበባ በወዳጅነት ፓርክ ተከብሯል። የአዳብና ባህል የልጃገረዶችና ወጣቶች ወንዶች ጨዋታና መተጫጨት ስነ ስርዓት ሲሆን ከመስቀል ጋር ተያይዞ ከመስከረም 16 እስከ ጥቅምት 5 በትላልቅ የገበያ ስፍራዎች፣ አድባራቶችና በህዝብ መሰብሰቢያ ስፍራዎች ልጃገረዶች፣ ወጣቶች ወንዶች የተለያዩ ጨዋታዎች በመጫወት የሚያከብሩት ባህል ነው። በበዓሉ ላይ የተገኙት የኢትዮጵያ ባህልና ስፖርት ሚኒስቴር ሚኒስትር ዴታ ነፊሳ አልመዲ በዓሉ ወጣቶች ከመተጫጨት ባለፈ የአብሮነት በጋራ የማደግ ባህልን የሚያሳድግና ተተኪው ትውልድም የስራ ወደድነት የሚያስተዋውቅ ነው ብለዋል። የጉራጌ ህዝብ በርካታ የባህል ሀብቶችና ወርቃማ እሴቶች ጠብቆ ያኖረ ታታሪ ሀገር ወዳድ ህዝብ ነው። በህዝቡ ዘንድ ከሚወደዱት ትልቅ ቦታ ከሚሰጣቸው ባህላዊ ስርዓቶች መካከል አንዱ የሆነው አድብና በዓል በየዓመቱ የሚከበር ብርቅዬና ተወዳጅ የወጣቶች ቀን ነው። አድብና በዓል የወጣቶች ነጻነት የሚንጸባረቅበት ቀን ሲሆን በዕለቱ ከሚከናወኑ ጭፈራዎችና ትዕይንቶች ባለፈ ወጣቶች የትዳር አጋራቸውን የሚመርጡበት በመሆኑ ለዲሞክራሲ ስርዓትና ማህበረሰብ ግንባታ ጉል አስተዋጽኦ ያበረክታል። ይህ ባህላዊ ክዋኔ የወጣቶችን የአብሮነት በጋራ የማደግ ባህልን የሚያጎለብት እንዲሁም በአዲሱ ትውልድ ዘንድ ትጋትና የስራ ወዳድነት ስነ ልቦና እንዲዳብር የሚያግዝ ባህላዊ ስርዓት ነው። ባህሉ በጥናት በተረጋገጠ መረጃ መሰረት 800 ዓመታት በፊት በከስታኔ ቤተ ጉራጌ አካባቢ ለዘመናት ሲከበር እንደኖረና በማህበረሰቡ መተዳደሪያ ደንብ በጉራደራ ሴራ ላይ ተደንግጎ የሚገኝ ነው። ይህ በዓል በተለያዩ ምክንያቶች በጊዜ ሂደት ደብዝዞ የነበረ ሲሆን በአሁኑ ሰዓት በምስራቅ ጉራጌ ዞን በሶዶ ክስታኔ አካባቢ በፌስቲቫልነት እየተከበረና ጥንታዊ ወጉ በጠበቀ መልኩ በማንሰራራት ላይ ይገኛል ሲሉ ሚኒስትር ዴታዋ ተናግረዋል። ስንፍናን የሚጠየፍበትና የመልካም አስተዳደር ችግሮች ካሉ እንዲታረሙላቸው በነፃነት በጨዋነት ሀሳባቸውን እያዜሙ የሚያነሱበት ድንቅ የሆነ ባህላዊ ክዋኔ ነው። የኢፌዴሪ ባህልና ስፖርት ሚኒስቴር ሀገራዊ የባህል ልማት ፖሊሲ አሰራሮችን በመዘርጋት የሀገራችንን ብሔር ብሔረሰቦች፣ ህዝቦች ባህልና ቋንቋዎች እንዲጠኑ፣ እንዲሰነዱ፣ እንዲለሙና ና እንዲተዋወቁ በማድረግ ሁለንተናዊ ልማትና ሀገራዊ ብልጽግናን ለማሳካት ከሚመለከታቸው አካላት ጋር በትኩረት እየሰራ ይገኛል። በመሆኑም ይህ ባህላዊ ስርዓት በውስጡ አቅፎ የያዛቸው ጠቃሚ ትሩፋቶችን በሳይንስና ቴክኖሎጂ በመግራት የአዲሱን ትውልድ እውቀትና የፈጠራ ችሎታ ወደ ላቀ ደረጃ እንዲሸጋገር በማድረግ ከሁሉም ባለድርሻ አካላት ያልተገደበ ድጋፍና ቅንጅታዊ ርብርብ ያስፈልጋል። አዳብና በውስጡ ብዙ አይነት ጨዋታዎች የያዘ ሲሆን ከነዚህም ውስጥ ቱባው የጉራግኛ ጭፈራ፣ የቦላላ ጉሮሮ፣ ማንጎሮ በልዩ ዜማና ግጥም በትር ዝላይ፣ አጋት ዝላይ፣ ሰባ ነጆ፣ አራጆ የሚጠቀሱ ናቸው። እነዚህ ጨዋታዎች ሴቶች ውበታቸውን የሚገልጹበትና ወጣት ወንዶች ለትዳር ብቁ መሆናቸውን የሚያሳዩበት ጨዋታዎች ናቸው። እንደ ሪፖርተራችን ናትናኤል በላይነት ዘገባ ከሆነ አዳብና የባህል ጨዋታ ከጊዜ ወደ ጊዜ የመጥፋት አደጋ ተጋርጦበት እንደነበር ያነሱት ደግሞ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ጸገነት መንግስቱ ናቸው። አዳምና የወጣቶች ባህል ከጊዜ ወደ ጊዜ እየተተወ እየተረሳ በመምጣቱ ምክንያት የመጥፋት አደጋ ተጋርጦበት የነበረ ሲሆን ህዝብ፣ መንግስት፣ ሲቪክ ማህበራት፣ ሌሎችም የተለያዩ ባለድርሻ አካላት በመተባበር ሳይበረዝና ሳይቀነስ ወደ ቀደመ ቦታው ለመመለስ ለመመለስ እየሰሩ ይገኛሉ። የዛሬውም አዳምና በአዲስ አበባ ወዳጅነት ፓርክ መከበሩ የሚያሳየው ይህንኑ ነው። ስለሆነም በበዓሉ ዳግም እንዲያንሰራራ ከፍተኛውን ሚና የተጫወታችሁ የምስራቅ ጉራጌ ዞን ህዝብ፣ አመራር፣ ወረዳዎችና ከተማ አስተዳደሮች፣ የአገር ሽማግሌዎች፣ የጎርደና ሸንጎ አክራሚ፣ የሴቶች ማህበር አዳምና፣ በክስታኔ ዓለም አቀፍ ማህበርና ሌሎችም አስተዋጽኦ ያደረጋችሁ ሁሉ ምስጋናና ክብር ይገባቸዋል። ይህ የአዳብና ባህል በሀገርና በዓለም አቀፍ ደረጃ በፌስቲቫልነት እንዲታወቅና በማይዳሰስ የዓለም ቅርስነት በዩኔስኮ እንዲመዘገብ እንዲሁም የቱሪስት መስህብ በመሆን ለአካባቢው ለሀገራችን ኢትዮጵያ የገቢ ምንጭ እንዲሆን በማሰብ ከሶዶ ክስታኔ ጉራጌ አካባቢ በተጨማሪ አዳብና በአዲስ አበባ ማክበሩ አስፈላጊ መሆኑም ተመላክቷል። በኢትዮጵያ በአመት ከሚያስፈልገው የኮንዶም መጠን ወደ ሀገር ውስጥ እየገባ የሚገኘው ከግማሽ በታች መሆኑ ተገለጸ። ይህ የተገለጸው ኤኤችኤፍ ኢትዮጵያ የተሰኘ ግብረሰናይ ድርጅት ጤና ሚኒስትርን፣ የመድኃኒትና የህክምና መሳሪያ አስመጭና አከፋፋይ ማህበርን፣ የሀገር ውስጥ አምራቾች ማህበር፣ የግል ኮንዶም አስመጪዎችን፣ የገንዘብ ሚኒስቴርና መሰል ባለድርሻ አካላትን ጋብዞ ስለ ኮንዶም ፖሊሲና የገበያ ስርዓትን በተመለከተ ባዘጋጀው የውይይት መድረክ ላይ ነው። የኢትዮጵያ መድኃኒት ሕክምናና የላቦራቶሪ መሳሪያ አስመጪና አከፋፋይ ማህበር ፕሬዝዳንት ዶክተር አብነት ድንበሩ እንደገለጹት አሁን ላይ በኢትዮጵያ ከሚያስፈልገው የኮንዶም አቅርቦት 40 በመቶ ብቻ እየቀረበ ነው ብለዋል። በኢትዮጵያ በአመት 300 ሚሊየን ኮንዶም ያስፈልጋል። ይሁንና እየቀረበ ያለው 110 ሚሊየን ገደማ መሆኑ ተጠቅሷል። በጤና ሚኒስቴር የኤችአይቪ እና የአባላዘር በሽታዎች መከላከል ዴስክ ኃላፊ አብነት አሰፋ የቁጥሩን ልክነት አረጋግጠው በፊት በእርዳታ ድርጅቶች አማካኝነት ኮንዶም በነፃ ተደራሽ እንደነበር አስታውሰዋል። አሁን ላይ የእርዳታው መቀነስ የኮንዶም እጥረት እንዲፈጠር ዋና ምክንያት ሆኗል። በመሆኑም ለኮንዶም አስመጪዎች ከቀረጥ ነፃ እንዲያስገቡ በማድረግ አስመጪዎችን ለማበረታታት ለችግሩ የመፍትሄ እርምጃ መወሰዱን ጠቅሰዋል። በተጨማሪም በሀገር ውስጥ ኮንዶም የሚያመርቱ ፋብሪካዎች ለአምስት ዓመት የገቢ ግብር ታክስ እንደማይጠየቁና የግንባታና መለዋወጫ እቃዎችን ወደ ሀገር ውስጥ ማስገባት ይችላሉ ተብሏል። ከኮንዶም እጥረት ጋር ተያይዞ የኤችአይቪ ስርጭት እየጨመረ መምጣቱ በውይይት መድረኩ ላይ ተገልጿል። አሁን ላይ ባለው መረጃ መሰረት በየዓመቱ 8000 የሚጠጉ ሰዎች በቫይረሱ እንደሚያያዙ ኤችኤፍ ኢትዮጵያ ገልጿል። በአጠቃላይ ከ600 ሺህ በላይ ሰዎች ከቫይረሱ ጋር ሲኖሩ ከነዚህ ውስጥ 64 በመቶ የሚሆኑት ሴቶች ናቸው ተብሏል። የኮንዶም እጥረት የኤችአይቪ ኤድስ ስርጭት እንዲጨምር፣ የአባላዘር በሽታዎች እንዲሰራጩና ያልተፈለገ እርግዝና ቁጥር እንዲጨምር ከፍተኛ ድርሻ እንዳለው በመድረኩ ተገልጿል። ሁለተኛው የአፍሪካ ክህሎቶች ሳምንት ዛሬ በአዲስ አበባ አፍሪካ ህብረት ዋና መቀመጫ መካሄድ ጀመረ። አፍሪካውያንን የአፍሪካ ኢንዱስትሪ ልማት የሚያፈጥኑበትን ክህሎት ማስታጠቅ የሳምንቱ መሪ ሐሳብ ነው። ሁነቱን ያዘጋጁት የአፍሪካ ህብረት ኮሚሽን ከስራና ክህሎት ሚኒስቴር ጋር በመተባበር ነው። በሁነቱ ላይ የአፍሪካ ህብረት ከፍተኛ አመራሮችና የባህል ሀገራት ሚኒስትሮች፣ ፖሊሲ አውጪዎች፣ የኢንዱስትሪ መሪዎች፣ የልማት ተቋማት አመራሮች፣ መምህራን፣ ኢኖቬተሮች፣ የወጣት ተወካዮችና የልማት አጋሮች ይሳተፉበታል። የአህጉሪቷን የክህሎት ምህዳር በመቀየር የኢንዱስትሪ ተወዳዳሪነትን ማሳደግ የስራ ዕድል ፈጠራን ማሳደግና ና ዘላቂ ልማትን ማረጋገጥ ላይ የጋራ ትብብርን ማጠናከር የሁነቱ አበይት ትኩረት ነው። የአፍሪካ ክህሎት ክፍተትን መሙላት የአፍሪካ አህጉራዊ ነፃ የንግድ ቀጠና ለክህሎት ልማት መጠቀምና ና በአጀንዳ 263 አማካኝነት ሁሉን አቀፍ የኢኮኖሚ እድገትን ማረጋገጥ ላይ ውይይት ይደረጋል። በሳምንቱ የሚኒስትሮችና የግሉ ዘርፍ የምክክር መድረኮች የክህሎት አውደሪዎች እና የገበያ ትስስር እውነቶች እንዲሁም የወጣቶች እና የስራ ፈጣሪዎች ፎረም እንደሚካሄድ ከአፍሪካ ህብረት የተገኘው መረጃ ያመላክታል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን በዚሁ ተቋጭተዋል። ከማጠናቀቃችን በፊት ደግሞ በድጋሜ ረዕሰ ጉዳዮቹን እናስታውሳችሁ። 18ኛው ብሔራዊ የሰንደቅ ዓላማ ቀን በዛሬው ዕለት መከበር ጀመረ። በኢትዮጵያ ገንዘብ ሚኒስትር አሕመድ ሺዴ የሚመራው ከፍተኛ የልዑካን ቡድን አሜሪካ ዋሽንግተን ዲሲ ገባ። የአዳብና በከስቴኔ ባህላዊ ጨዋታዎች የመጥፋት አደጋ ተጋርጦባቸው እንደቆየ ተመላከተ። ለዛሬ ለተሰኞ ጥቅምት 3 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አበራችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን።